ይሄ ፕራንክ ብለን የምንሰራው ቪዲዮ ከቅርብ ጊዜ ወዲህ ከቅርብ ጊዜ ወዲህ ብለው ይሻለኛል ትንሽ እየከበደ መጥቷል። ይቅርታ ላረግለት እፈልጋለሁ። ነገር ግን አንድ የማታውቁት ነገር ደግሞ አለ። ያ የማታውቁት ነገር ምንድን ነው? ሱራፌል ከመኪናው ፕራንክ ቀጥሎ የሰራኝ አንድ በጣም ከባድ ፕራንክ ነበር። በጣም ደበረኝ። ከዛ በነጋታው ተነስቼ ነው ወደ ሀዋስ የሄድኩት ማለት ነው እሱማ እኔና አንቺ ተመካክረን አንድ ላይ ታግዥኛለሽ። ሰላም ውድ የኪራና ሱራ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈውልታ ከእናንተ በኩል ነው ያንን ቪዲዮ ያየሁት። ከዛ በፊት ግን የምወዳችሁ የናፈኳችሁ ቤተሰቦች ደህና ናችሁልኝ ወይ? በመላው ዓለም በሰሜን በደቡብ በምስራቅ በምዕራብ ያላችሁ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁ? እስቲ ኮመንት ሴክሽን ላይ ይህንን ነገር አሳውቁኝ። እና እንግዲህ በባለፈው ቪዲዮ ከእናንተ እኩል ነው ያየሁት የሱራፊልም ቪዲዮ። እና እኔ አሁን ያለሁት ሀዋሳ ነው። እንግዲህ እንደነገራችሁ እኔ ብዙ ጊዜ ሀዋሳን የምመርጠው ለመዝናናት ብቻ ሳይሆን እንደዚህ ጥሩ ስሜት ሳይሰማኝ ሲቀር ውስጤ ደስ ማይል ስሜት ሲሰማኝ ቤተክርስቲያን ይብን መሄድ ስፈልግ የይርጋለም አርሴማ ነው ሄጄ ብዙ ጊዜን አሳልፌ የምመለሰው እና አሁን ላይ ግን የተሰማኝ መጥፎ ስሜት አለ እና ይችን መጥፎ ስሜቴን ለማባረር ምናምን ነገር ጥሩ ሙድ ላይም ስላልነበርኩኝ ሀዋሳን ያለሁት እና ቤተሰቦቻችን፣ በጣም ብዙ ቤተሰቦች ኮመንት ላይ እየደወላችሁም ይባስ ደግሞ የደወለልኝ አንድ ቤተሰብ ነበረ፣ ከኖርዌይ በጣም ነው እንደተከፋ ነገረን። እንግዲህ እኛ ብዙ የምንሰራ ልጆች ነበርን፣ ግን በእንደዚህ አይነት መልኩ ስንደነጋገጥ የሚፈጠሩ ብዙ ነገሮች አሉ እንደምታውቁት እና ከኖርዌይ ደውሎ ከእናንተ በጣም ብዙ ነገር ነበር የምጠብቀው አለን እና ባትጣሉ፣ አብራችሁ ተስማምታችሁ ብትኖሩ ጥሩ ነው፣ ብትሰሩ ከዚህ በላይ ለውጥ ማምጣት ትችላላችሁ አለኝና በጣም ነበር የተሰማኝና የሚገርማችሁ ነገር አዲስ ዩቲዩብ ከብተናል። ለዛ ዩቲዩብ ሁለት ቪዲዮ ሶስተኛው ቪዲዮ እንደጀመር ነው ነው ሁለት ቪዲዮ እንደቀረጽን ከእንደገና ለቲክቶክ ደግሞ ወደ ሁለት ማስታወቂያ እንደቀረጽን ነበር ይሄ ነገር ሀፕን ያደረገው። እና ይሄ ነገር ሀፕን ሲያደርግ እኔ ቀጥታ ወዴት ነው የሄድኩት? ወደ ሀዋሳ ነበር ሄድኩት። ያው ሀዋሳ ከጎኑ ደግሞ ቅርብ የእርጋለም አርሴማ የሄዳችሁ ሰዎች ታውቁታላችሁ። ባይዘወይ የመጣችሁ አብዛኞቻችሁ የእርጋለም አርሴማን ሳትረግጡ እንዳትሄዱ። እና ይሄ ነገር እንግዲህ ሀፕን ሲያደርግ፣ ለእኔ በጣም ሜንታሊ ስትሮንግ ነኝ ብዬም ነበር የማስበው ግን፣ አንዳንዴ ምን ያለ መላን ለመሰላችሁ፣ በህይወታችሁ ከባዱ ነገር ሲፈጠር አንዳንዴ መቋቋም ከምችሉት በላይ ይሆንባችኋል። ምን ለማለት ፈልጌ ነው? እኔ በህይወቴ በጣም ብዙ ትልቅ ነገሮች አጋጥሞኛል፣ ብዙ የሚያስደነግጡ ሞመንቶች አጋጥሞኛል፣ ብዙ መጥፎ ሞመንቶች፣ የኔ የምላቸው ሰዎች ከርታውኝ አይቼበታለሁ። እግዚአብሔር ደግሞ በብዙ ሰዎች ክሶኛል፣ ነገር ግን ይሄ ፕራንክ ብለን የምንሰራው ቪዲዮ ከቅርብ ጊዜ ወዲህ ከቅርብ ጊዜ ወዲህ ብሎ ይሻለኛል ትንሽ እየከበደ መጥቷል፣ አዝናኝነቱ እንዳለ ሆኖ ማለት ነው። እና ይቺን መኪና ስንገዛ እኔና ስራፌል በጣም ለፍተን በጣም ብዙ ነገር አድርገን ብዙ ስራ ሰርተናል፣ ብዙ ስራ ሰርተናል ነው ብላችሁ ያልሰራ ነው ስራ የለም። የግድግዳ ስዕሎችን እንሸጥ ነበር፣ የተለያዩ አርቶችን እንሰራ ነበር። ኢቤይስ ላይ የምታውቁን መነሻችን እሱ ነበረ እና ይህንን ሁሉ ነገር አብረን ስንሰራ ግን አንድ ላይ መዋደድ፣ አንድ ላይ ፍቅር ነበረ። ግን አንዳንዴ ምና ለመሰላችሁ ይሄ ፕራንክ የሚባለው ነገር በጣም አስከፊ ነው። አስከፊ ነው ስላችሁ አንድ ሰው የሆነ እቃውን አስቀምጦ ከሄደበት ቦታ አንድ ሰው አንስቶ መጠበቅ ማለት በጣም የሚያስደነግጥ ነገር አለው። እሱን ነገር እኔ ሪዚስት ማድረግ አልቻልኩም። በአጠቃላይ ለእኔ በጣም ከባድ ሞመንት ነበረ ሞመንቱ እና በጣም ከብዙ ሰዎች ጋር እንትን ለማድረግ ለመደወል ሞከርኩኝ። እንደ ተመለከታችሁ ቪዲዮን የተመለከታችሁ ሰዎች ከነበራችሁ ለኔ በጣም ከባድ ሞመንት ነበር። እንግዲህ እግዚአብሔር እንግዲህ አረጋግቶኝ ወደ ራሴ ተመልሼ፣ ኮመንት ላይም በጣም ብዙ ሰዎች ይቅርታ አድርግለት ስላላችሁኝ ምክንያትም ስላለኝ ይቅርታ አላረግለት ፈልጋለሁ። ነገር ግን አንድ የማታውቁት ነገር ደግሞ አለ። ያ የማታውቁት ነገር ምንድን ነው? ሱራፌል ከመኪናው ፕራንክ ቀጥሎ የሰራኝ አንድ በጣም ከባድ ፕራንክ ነበር። ያ ፕራንክ ምንድን ነው መሰላችሁ? ብናገረው ራሱ በጣም ነው የሚደብረው። እንግዲህ አስቡት፣ አንዴ እሱ፣ አንዴ ኔ፣ አንዴ እሱ፣ አንዴ ኔ ነው የምንደራረገው ፕራንክ እና ያኛውን ፕራንክ በሰራ ሰዓት ላይ ምን ተፈጠረ? እኔ ጋር ሌላ ውስጥ የመረበሻ አይነት ነገር ተፈጠረ እና የሰራኝ ፕራንክ ምን መሰላችሁ? አንድ ጓደኛ አለችው ያችን ጓደኛውን እኔም አውቃታለሁ። በሰላምታ ነው ያለን። ከሱ ጋር የቀረበ ግንኙነት አላቸው ያው ጓደኛ ናት እና ጓደኛ ስላችሁ ቤስት ፍሬንድ አይነት ነገር። እና እሷ ልጅ ጋ ሆኖ ሱራፌል ምንድን ያደረገኝ መኪና ውስጥ በምገባ ሰዓት ከሷ ጋር የምናወረው ነገር አለ አንድ ይተወጣልን አለ። ሆይ ከሷ ጋር የሚሄድበት ቦታ አለ አንተ በታክሲና ታዩታላችሁ ፕራንኩን ከዚህ ቀጥሎ ያለው ቪዲዮ እንለቅላችኋለን እና እሱ እንደዚህ በሚለኝ ሰዓት ያ ነገር ድንጋጤ አለ። ከእንደገና ውስጤ ቅሬታ ነበረው። ከእንደገና ይሄ ነገር ተፈጠረ። ቪዲዮውን ከዚህ ቪዲዮ ቀጥሎ እንለቅላችኋለን እና ለእኔ በጣም ከባድ ሞመንት ነበር። በጣም ከባድ ሞመንት ከምላችሁ በላይ እንትን ብሎ አስደበረኝ። በቃ የእኔ ምለው ወንድሜ፣ እንደ አካሌ የማየው ሰው እንደዚህ ሲለኝ ማየት ለእኔ ፕራንክ እኮ ነው። ነገር ግን ከዛ ነገር ጋር ተደርቦ ኔ ጋር ሲመጣ ለእኔ ያለው ሳውንድ ወይም ደግሞ እንትኑ ለእኔ ያለው ምላሽ ጥሩ አልነበረም። እኔ ውስጥ ያለው ምላሽ እና በጣም ደበረኝ። ከዛ በነጋተው ተነስቼ ነው ወደ ሀዋሳ ሄድኩት ማለት ነው እና በጣም በሚገርማችሁ ሁኔታ ወደ ራሴም ለመመለስ ሞከርኩኝ። ወደ ራሴም ነገሮችን አምጥቼ ለማየት፣ ለማሰብ፣ ለማሰላሰል ሞከርኩኝ፣ ግን ለእኔ በጣም ከባድ ጊዜ ነበረ። አብዛኞቻችሁ ሰዎች እንግዲህ ብቻችሁን ስትሆኑ የሚፈጠረው ነገሩን ታውቁታላችሁ። እኔና ስራፌል ደግሞ አንድ ላይ ነው ስራችን፣ አንድ ላይ ነው ሁኔታችን። በጠቅላላ የሚያስተሳስረን በጣም ብዙ ነገር አለ እና ይህንን የሚያስተሳስረን ነገር ጥሎ ለእኔ መሄድ ማለት በጣም ከባድ ነገር ነው። ለግሌ የሚሰራው ስራ ቢኖረኝም ቦታ የምሰጠው አንድ ነገር ቢኖር ዩቲዩቡን ማለት ነው። ኦልሞስ ከ85 ሺ በላይ ቤተሰብ አፍርተንበታል። ይህንን 85 ሺ ቤተሰብ ስናፈራበት እንግዲህ ከእናንተ ጋር አንድ ላይ ሆነን በመተባበር በመተጋገዝ ነበር ያፈራንበት። እና አንድ ቪዲዮ እንኳን ሳለቅላችሁ ስንጠፋ በጣም ብዙዎቻችሁ ቴክስት አድርጋችሁልኛል፣ ኢንስታግራም ላይ ሜሴጆችን ሲልኩልኝ የነበረኝ ምላሽ እንግዲህ ምን ነበረ? ነገሮችን ፖዚቲቭ ለማየት ስሞክር ነበር እንደነገርኳችሁ። እናም በተደጋጋሚ ከዚህ ደግሞ ማዘር እየደወለችልኝ ነበረ። ስትደውልልኝ የነበረውን ነገር ያው ብዙም አላወራኋትም፣ ቤተክርስቲያን ምናምን ስለነበርኩኝ። ነገር ግን አሁን እናንተ ፊት ደውዬ የነበረውን ነገር እንድታስረዳኝና ያላትን ሀሳብ ሼር እንድታደርገኝ እፈልጋለሁ። ብዙ ቴክስቶችንም አድርጋልኛለች እና አሁን እሷ ጋር ነው ሄሎ ትቴ እንዴት ነሽ አሎ ሰላም ነሽ አለሁልሽ ይመስገን ትንሽ አልተመቻቸልኝ ነበር ያው ነግሬሻል ነበር ቤተክርስቲያን ነኝ የነበርኩት ሰሞኑን ትንሽ ያው ጊዜ ይወስዳል እንጂ ሁሉም ነገር እኮ ቀስ ብሎ ይስተካከላል እሱማ ልክ ነሽ። አዎ ይቅርታ በጣም እንግዲህ ስትደውይልኝ ደጋግመሽ ስትደውይልኝ አልተመቻቸልኝም ነበር። እንመጣለው ግን ባለፈው የነገረች ነገር ምንድን ነው እሱ? አዎ ሌላ ነገር ያለ ያለሽ። ምን መሰለሽ ነግሬው ነበር ነበረኔ እንዲሁም ይነግርሻል ብዬ አላሰብኩም ነበር። የሆነ ቪዲዮ ከዛ በኋላ ሰርቶ የነበር ድጋሜ ማለት ነው እና አስቢ፣ በየተራ ነበር የምንደራረገው። በዛ ንዴቴ ሳልወጥ ሳይወጣልኝ፣ አንድ ሴት ልጅን ሴት ጓደኛ አለችው የሱ ቤስት ፍሬንድ፣ እና የሱን ቤስት ፍሬንድ ይዟት መጥቶ በቃ ቡሌ ያደረገኝ በቃ ከመኪና ላይ ውረድ፣ እኔና እሷ እንመጣለን አንተ በታክሲና ምግብ ኢቨን ምሳምን በለው እኔ እናሷነን ግብዣ ነበረ እና እኔ እናሷነን ምናምን ብሎ በቃ ትንሽ ጉል ያደረገኝና፣ በጣም ነበር የጨነቀኝ የነበረው ልክ አይደለህም የሰራኸው ነገር ያደረከው ነገር ልክ አይደለም ብዬ በመነግረው ሰዓት ደግሞ ያው በስተ መጨረሻ በቃ ደበረኝ። ምንም በቃ እኔ ታውቂያለሽ፣ ስናደር ዝም ነው ምለው ዝም ብዬ ድኩኝ እና በቃ ይሄ ነው ነገሩ፣ የማታውቂው ነገር ይሄ ነው ነገ ነገ አላማከረኝም። ፕራንክ ነው ያደረገኝ፣ ፕራንክ ነው ያደረገኝ። ነገ ነገ ለቀዋለሁ፣ ራሴ ኤዲት አድርጌ ለቀዋለሁ። አዎ ፕራንክ ድጋሚ ያደረገኝ ግን ያው ትንሽ ያደረገው ነው ችግር የለውም። ያኛው ግን የሚያስደነግጥ ነገር ነው። እሱ መጀመሪያውኑም ያኛውን እንትን ሳትልለት ድጋሚ እንደዚህ ማድረግ የለበትም ነበረ። ስለዚህ መጀመሪያ ብሎ ነው ሁሉ ነገር ማድረግ የነበረበት ምንም ማለት ነው። ወንድ ምን እሺ፣ አየዋለሁ ግን እስቲ ቆይ አሁን። ነገ ደግሞ ነገ ቪዲዮን ታየዋለሽ ነገ ስለምለቀው ከልጅቷ ጋር ይሰሩኝን ስለምለቀው ታየዋለሽ፣ እና ምን ያህል እንትን ፕራንክ እንዳደረገኝ፣ ከባለፈው ድንጋጤ ሳልወጣ ድጋሜ ሌላ ብሽሽቅ ውስጥ ገባን እና ለዚህ ነው ቱትዬ፣ ሰሞኑን መምጣት አይቀርም። ቪዲዮውን ታየው እና ከዛ በኋላ እስኪ እንደሚሆን እናደርጋለን። እሱማ እኔና አንቺ ተመካክረን አንድ ላይ ታግዥኛለች። እሺ፣ የምታግዥኝ ከሆነ ስማማለሁ። ልምጣ ታዲያ። እሺ በቃ ነገ ቪዲዮ እንለቀዋለው። ነገ ወይ ከነገ ወዲያ እመጣለሁ አዲስ አበባ። እሺ ደህና ደርቻው፣ ቻው። ያው እንዳያችሁት ማዘርም ያው አግዛሃለሁ አለችኝ። ያው እሱን ለማናደድ ወይ እሱን ለማስደንገጥ ማገዟ ደስ ቢልም አንዳንዴ እንደዚህ አይነት ማስደንገጦች ሜንታሊ ትንሽ ይከብዳሉና ከልቤ ሙሉ ለሙሉ ይቅርታ ማድረግለት ያው እንዴት እንደሆነ አልገባኝም። ይህንን የነገሩን ፕራንክት ያወታላቸው የሰራኝን በእሱ ምክንያቱም ጭምር ነው ሳንስማማ የቀረ ነው እና ቤተሰቦቼ ሱራፌል እንግዲህ የሰራኝን ነገር ራሱ ያቀዋል ይቅርታም ተደጋጋሚ እንትን ብሎልኛል። እናንተም ቴሌግራም ላይ ፌስቡክ ላይ ኢንስታግራም ላይ በጣም ብዙ ሰው እየላካችሁልኝ ነበር እና የነገውን ፕራንክ ቪዲዮ እዩት። ከዛ በኋላ ምን ያህል እኔም ፊል እንዳደረግኩኝ ምን ያህል እንደተሰማኝ፣ አልጨረስ ነው ሙላ ያልጨረስ ነው በመሀል ጥየውን ሄልኩት ልክ እንደባለፈ ልተው ያልጨረስ ነውን ቪዲዮ ነው መለቀላችሁ። ከዛ በኋላ ታዩታላችሁ ምን ያህል ነገሮች ለእኔ ከባድ እንደነበሩ ማለት ነው። ስለዚህ ቤተሰቦቻችን አብራችን ስለነበራችሁ በጣም የማመሰግነው። እንግዲህ ሁላችሁም ሰብስክራይብ አርጉ አደራ። ሱራፌል እንግዲህ ደስ እንዲለው አዲሱን ዩቲዩብ ሰብስክራይብ አርጉ ብሎ ሜንሽን አርጎላችሁ ነበር። ደስ ይለኛል ሰብስክራይብ ብታደረጉ። እና ከሙዴን ብመለስ ብጽናና ደስ ይለኛል እና ሁላችሁም እንግዲህ አብራችን ስለነበራችሁ ስላዳመጣችሁ ያመሰግናለሁ። ከማዘር ቃል አልወጣም። ነገር ግን የነገውን ዩቲዩብ ቪዲዮ እዩት። ሱራፌል የሰራኝን ፕራንክ ይዩት። ከዛ በኋላ ትፈርዳላችሁ እና አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ ለሁላችሁም እመኛለሁ። በጣም ነው እምወዳችሁ። ሰላም ሁኑልኝ። ሰላማችሁ ይብዛልኝ። ደህና ቆዩልኝ።